ሰላም፣ ወደ ቻናሉ ለቤተሰቦች እንዴት ናችሁልኝ? እያያችሁት ነው፣ የዛሬ ፓወር ሳፕላይ አሰራር የሪሲቨር እንደምትዩት፣ ይሄው ሲግናል መጥቶልኛል። እዚህ ላይ አድርጌ ነው የተጠቀምኩት። ይሄው ይህ ሁሉ ይህን አሰራር የምትፈልጉ ከሆናችሁ ኮሜንት ላይ አሳውቁኝ። ከቦርድ ላይ ቆርጫ አውጥቼ ነው እዚህ እናንተም እንደዚህ እያደረጋችሁ መጠቀም ትችላላችሁ። እንደዚህ እያደረጋችሁ ማለት ትችላላችሁ። የራሱ እንትን ይሄን ነው ነው። ይሄንኛው ተቆርጦ የወጣ ማለት ነው። ከዚህኛው ቆርጭን ያወጡት ያወጣው። ስለዚህ እናንተም እንደዚህ መጠቀም የምትፈልጉ ካላችሁ አሰራሩ ይሄን ይመስላል። ይሄ ፓወር ኦፍ ስናደርግ እዚህ ላይ ፓወር ኦፍ ስናደርግ ኦፍ ይሆናል ማለት ነው። አሁን ስናደረግ ኦን ይሆናል። እንደምታዩት እዚህ ላይ ምንም አይነት አይሲ የለም። እዚህ ስምንት እግር አይሲ የለችም። እዚህ ላይ እዚህ ላይም ካፓስተሩ የለም። ይህን ትራንስፈርመር ነው የተጠቀመው፣ እንደምታዩት ይህን ትራንስፈርመር። እዚህ ደግሞ ይህን ሰርኪዩት ነው የተጠቀምነው ማለት ነው። እንደምታዩት እዚህ ላይ ያለ ትራንስፈርመር ነው ኤኒ ይመስላል እንደዛ አርጋችሁ ቴሌቪዥናችሁን ማስተካከል ትችላላችሁ። በጣም ምርጥ ስራን የሰራ ነው። ሰላማቸው ይብዛ።